ካርታ ምናምን ስተኝኩ ካርታውን ደግሞ እኔ አጋጣሚ እኔ ጋ ነበር ያለው ካርታው እኔ ጋ አስቀምጨዋለሁ። እና አንቺን ነበር የምጠብቀው ሱምዬ፣ እኔ በጣም ስልክሽን አፈላልጌ አፈላልጌ በስንት መከራ ነው ያገኘሁት። እና እኔ አሁን እንትን ልልሽ የፈለግኩ ሳይሄድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀመጠው፣ እዛ አስፋልት ላይ መቃሙን እና እንትን ማለት ማጨሱን አይታ ገና ለገና ልጇን አብዷል ብላ በሰዋስ መስከራ ካርታውን ውልቅንት ለማሸጥ መሰለኝ እንትን እያደረገች ነው። እየተሯሯጠች ነው ለማስጨረስ። ሰይድ እዚህ ነው ያለው ልጅቷ። ሰይድ እና ጀሚላ አኗር አንድ ላይ ናቸው። ምን አለፋችሁ በቃ እዚህ ካለ ራሷ ይወስል ምን ልታ ሰይድ ላግኝ ይችለኝ ያገኘዋል። እንዴት እሷ እንዳለችው ባስቸኳይ እጻኗል። ልጅ አምጣ። ምን አይነት ምግብ ትመገብ እንዴት ትመገብ። በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። በቃ ህፃኗን መለስ። ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም። እኔ ገረመኝ አኗር ሳይሆን ሰይድ የሄደበት ርቀት ነው። አየከው፣ እሱን የማግኘት ስላልቻለ በወንድሙ በኩል አስላከ ማለት ነው። ምንድን ነው ፋይዳው? ምንድን ነው ጥቅሙ? እኮ አሁን እኔ ጀሚላን ብቻዋን ወስዶ ሊያሳድጋት ነው፣ ላይ ወስዶ ሊሰጣት ነው። ሲጀመር እኔ እኔ ከአንቺ አንደበት ራሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ? እንዴት ናችሁ? ዛሬ ከሱመያ ጋር የተገናኘ ነው፣ ከንግስት ሱመያ ጋር የተገናኘሁት። የተፈጠረ ትልቅ ችግር አለ። ያም ችግር ምንድን ነው ካላችሁ አስቸኳይ አስቸኳይ እፈልጋለሁ ብላ ስትጠራኝ ምን እንደሆነ እሱን ለማወቅና ለማረጋገጥ ነው የመጣሁት። ሲጀመር መጀመሪያ እስኪ አንቺ ሰላም ቢያቸውና ቤተሰቦችሽ እንግዲህ ሰላም አለይኩም ወረህመቱላሂ ወበረከቱ። ሰላም ሰላም፣ እንዴት ናችሁ? ዛሬ እንግዲህ አዳማ ነው የምገኘው ማለት ነው። ከአዲስ አበባ መጥቼ ያው እንደምታዩ እዚጋ ጋር ውመራለ እዚጋ ጋር ደሞ ተራራለ ማለት ነው። እንግዲህ ሁለቱንም ጠራዋቸው። ምን ተፈጥሮ ምን ተፈጥሮ ነው መሰላችሁ? የሰይድ ወንድም አውርቶ የነበረ ማለት ነው በቴሌግራም ላገኝሽ እፈልጋለሁ፣ በጣም ለጥብቅ ጉዳይ ነው ነግሬያቸዋለሁ ሪከርዱን ሁላ አሁን አሰማችኋለሁ ማለት ነው። በጣም ለጥብቅ ጉዳይ ነው የምፈልግሽ እና ቦታ ነበር በእኔ ስም ያለ ማለት ነው። እሱንም ቦታ ካርታው እኔ ጋር አታሏት ነው። ጀሚላን ወስደዋታል። አዎ የሱመያ ልጅ ጀሚላን ወስደዋታል። ሲቀጥል ደግሞ አመጣጧ እንዴት ነው? እሷ እንትን ወረቀት ቤት አለ አይደል? ቤት ነው የቤቱ ካርታ አዩ ልትወስድ ነው ብሎ ነው ምክንያት ፈጥሮ አታሏት ሳይድ አበደብላ አስመስክራ ምናምን እና ምንም ቢሆን የልጆችሽ ነው ነ ምናምን ሲለ ኔ ደሞ ለኔ ያዘነ መስሎ ከአዲስ አበባ ብድግ ብዬ መጣው ማለት ነው። በዛ ላይ ደግሞ አልቀረስኩም ሁላ ካሜራ ምናምን እንደዚህ አልቀረስኩም። እንደሌላ ጊዜው ያ ወንድሙ ስለሆነ ለሁሉም ነገር ያው ካሜራ እዛ ትዞራለች እንዳይሉ ብዬ ምንም ነገር ብቻ ነው የመጣሁት ለመጀመሪያ ጊዜ ብቻ። ምን ማለት ነው፣ ሱመያ፣ እጅግ በጣም የምጠራጠረው አዩን ነው። ለምን መሰለሽ፣ ትናንትና እንደውም ስትገርፊያት ለምን እኔን አልጠራሽም ነበር፣ ለወንድ በወንድ አሳገተች ከምትል ወንድ ስለሆነ ነው እንጂ አልለቃቸውም ነበር ከምትል ብዬ ነው። ስለዚህ ስላስገረፍሻት ያንን ነገር አስባ፣ ተንኮል አስባ ቢሆን በጣም ነው የምጠረጥራት አኗር ነው። አኗር መጣና ከእኔ ከአኗር ጋር ቁሜ እያወራሁ ዘወር ስን የሆነች ቀይ ልጅ በርቀት አየው ማለት ነው። ጀሚላስን እንደዛ ስለአስፈራራሻት እጅግ በጣም የጠረጠርኳት እሷ ነው። እንዴት ነው ደግሞ በተደጋጋሚ ቤትም አላገኝናትም። አዩ ጋ ሄድን፣ ቤቷ ሄድን፣ ምንም የለም፣ ወፍ የለም። አሁን ይኸውልህ እኔ እኔ በእርግጥ ማለት ነው እስካሁን ድረስ ብዙም ልቤ ማልደነገጠ ምክንያቱም ምንም ቢሆን አጎት ነው፣ የሰይድ ወንድም ነው። የሰይድ ወንድም ደግሞ የፈለገው ነገር ቢሆን የወንድሙ ልጅ ምንም ነገር እንደማያረጋ አቃለሁ። ካላበደ ደግሞ እኔ መቶ መቶ ልጠኛ ነኝ። ለዛ አሳልፎ አይሰጥም። እሱም ቢሆን እኮ ምንም ያረጋል ብዬ አይደለም፣ ግን አንቺ የጻኗ ያለመደችው ነገር ምን ትመገብ ምን ትብላ፣ እንዴት ነው የሚያቆታሪ ነው እሱማ እሱማ ሙሽ ሙሽ እሱ ጋር ከአባቷ ጋር አሱ እንድትኖር አልፈልግም፣ ግን እኔ ያረጋጋኝ ነገር ምንድነው? አዩ ጋር አዩ ላይ አዩ እንደማይሰጣት በጣም እርግጠኛ ነኝ። ሲጀመር ሲአውራ ምንድነው ማለት ይሄን ቪዲዮ ሳይድ ራሱ ደሞ ምን መሰለከ፣ አሁን እኔ እሱን ያልፈራውበት ምክንያት ማለት ነው እኔ ከኔ ውጭ ማደር የለባትም ነው እንጂ። እንደውም በዚህ አጋጣሚ እንደውም ሳይው እሱ ራሱ ሳይድ እና እሱ ይመሳሰላሉ። አሪፍ ነው። እንደውም እኔ አጎታችሁ ነኝ ምናም ብሎ ነው የሳማ። እንደውም አጎትሽ ነኝ እያለት አጎቴ ነክ ያለችው ነበር። እኔ ምንም አልመሰለኝም፣ ለምን ዙሮ ዙሮ አጎት ነው ማለት ነው። ከዛ ውጭ ግን ምን መሰለ፣ እስከ ዛሬ ድረስ ከሚሰሩት ቪዲዮ ሳይ አንድም ቀን ስለኔና ስለሱ መታረቅ ነው እንጂ የሚያወራው አንድም ቀን መጥፎ ነገር ተናግሮ አያውቅም። የሆነ ጊዜ ራሱን ሲሰድቡኝ ማለት ነው ተው እንደዚህ አትበሉ ምናምን እያለ ሲቆጣ ነው ያየሁት። ሳየው በጣም ጥሩ ልጅ ነው። ለዛ ነው እኔ ምንም አልመሰለኝም ማለት ነው። እሱም ደግሞ ምናልባት በዚህ አጋጣሚ ጥሩ ነገር ያደረገ መስሎት ሊሆን ይችላል። ሲጀመረ እኔ አውቃለሁ እኮ ማለት ስለ ሰይድ ራሱ ማለት ነው። እንደዛ ሲሰድቡት እነ ቡኒ ሲሳደቡት እቺ ቡኒ ነው ቡኒ የሚሉዋት፣ ቡኒንማ ታዋት እሷ ስትሳደብ አጠገቧ ቆሞ ትእግስቱ ራሱ አልቆ ማለት ሴት ስለሆኑ መሰለኝ እኔ አመሉን አውቃለሁ። እኔ ሲጀመር ሰዓት ያት በእናት ሰው አይደለችም። ስለ እንትን ታወራለች። ሲጀመረ ስለ ሸቃለህ ታውቃለች ግን ይሄን አረታዋትች ይሁን ደማቸውን ተፍተው ደራሽ እንደሆኑ ራሱ አዎ እቺ አስተሳሰብ ዜሮ። ስለዚህ አሁን ምንድነው የምታስበው? አሁን ሪከርዱን ላሰማክ፣ ምን እንዳለኝማ እስኪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ሱመያ፣ ደህና ነሽ? አለሁ ወልሐምዱሊላ። እንዴት ነሽ ሱመያ፣ የሆነ ነገር ልነግርሽ ነበር። እቺ እብድ ሆነ ሴትዮ አዩ የምትባል ሴትዮ ቤቱን ምናምን ልሸጠው መሰለኝ፣ ካርታ ምናምን ስለኝኩ፣ ካርታውን ደሞ እኔ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጨዋለሁ፣ እና አንቺን ነበር የምጠብቀው ሱምዬ። እኔ በጣም ስልክሽን አፈላልጌ አፈላልጌ በስንት መከራ ነው ያገኘሁት። እና እኔ አሁን እንትን እንትልልሽ የፈለግኝ ሳሄድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀመጠው፣ እና እሷ ደግሞ እንደዚህ ማበዱን ስትሰማ ካርታውን ምናምን በቃ ቤትን ለመሸጥ ፈለገች። እና ይሄን ነገር እኔ እንትን ስላልኩ ስለሰሙ ማለት ከእሷ ይሄን ነገር መረጃው ስለሰማው ለዛ ነው አንቺን ስልክሽን አፈላልጌ ልሰጥ ፈለኩት። እዛ አስፋልት ላይ መቃሙን እና እንትማቱ ማጨሱ ላይታ ገና ለገና ልጅዙ ነው አብዷል ብላ ካርታ ፕላኑ እንትን ከድሬዳዋ ድረስ መጣ። እንትኑ በሰው አስመስክራ ካርታውን ለማሸጥ መሰለኝ እንትን እያደረገች ነው፣ እየተሯሯጠች ነው። ለማስጨረስ አበደ ብላ አስመስክራ ካርታውን ለመውሰድ ከሌላይም እንትን እያለች ነው እና አንቺ ቶሎ ቶሎ ብመጪ ይሻላል። ለዛ ብዬ ነው አንቺ ጋር ስልክሽን አፈላልጌ የካርታውን ስም ለማስቀየር እየተሯሯጠች ነው። እና ለዛ ነው አንቺን ስልክሽን አፈላልጌ የደወልኩለት። ቶሎ ነይ እና እኔም ይሄን ነገር ለአንቺ ልሰጥሽ ነው እና እሱም ብዬ ተደዋውለን፣ ቶሎ ብለሽ ዛሬ ነገ ሳትይ ወደ አዳማ ብትመጪ አይሻልም? እና ያለውን ነገር አንቺን ባለሽበት ቢሆን ይሻላል። ነይና ወደዚህ ካርታውን ልስጥሽ። ይሄንን ሪከርድ ሲልክልሽ ማለት ነው። እንዴት ነው ያደረሹ? ቀጥታ ነው የመጣሽው ማለት? አወራ ነይ ነይ ሲልኝ መጣሁ። እሺ፣ ከዛ በኋላስ አንቺ ከመጣሽ በኋላ ማለት ነው? ወረቀቶች እንደዚህ ፋይሎች ይዞ መጣ። ከዛ ይሄ እንትን ነው፣ ይሄ ምናምን ነው፣ ይሄ የሆነ ነገር ነው፣ ይሄ ጂኒ ነው፣ ይሄ ምናምን ሲልኝ ማለት ነው። ዘወር ስል እንደዚህ ስል በርቀት የሆነች ቀይ ልጅ እንዴ፣ ጀሚለት ትሄደች ነው ስል አጢቃን ይዤ ነበር እኔ ደሞ ብቻ አይደል ስታገኙኝ ራሱ አቲ ካን ጂ ነበረ አኗር አንዋር ልጅቷ በቃ ችግር የለውም፣ ስለ ልጅቷ እንዳታስ ይብለ በባጃጅ ከምን ነው ከፊት ለፊቴ እንደ ጠፋ። ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ መጀመሪያው እኔ እኔ ማለት ነው ውስጥ ነበረ ተገናኘ ነው ማለት ነው ግቢ ያለ ባጃጅ ጂ ከባጃጅ ሄድኩኝ ከዛ ከወረርኩኝ በኋላ እዛ ወርደን እያወራ ወረቀቱን እያሳየኝ ጀሚላን እንደዚህ ከጎኔ ቆማ ነበረ። ቁጭ ልምሷ ምሷ ያው ትሯሯጣለች የሆነች ልጅ እንደዚህ ያጫወተቻት ነበረ፣ የሆነች ቀይ ልጅ ከጎኔ ማለት ነው። ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫወታት ኖርማል ነው ብዬ ነው ከዛ ዘወር ስል በር ላይ ደርሳ አያዋት። እንደ ልጅ ምናምን ብዬ ብድግ ብዬ እኔ ስፈጠር ስደነግጥ ማለት ምንም ማድረገው ነገር የለም። ለምን አልጮሹም? ኡዋት ወይ አልመጣልኝም። ከዛ ችግር የለውም አኗር ጀሚላ ስለው ችግር የለም፣ በቃ ቁጭ ያመጣታለው አለና፣ ከት ነው አመጣታለው አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው፣ ሲሄድማ። ከዛ ደወለልኝና ደው፣ አይ አንድ ላይ በር ላይ ነው፣ እንደዚህ ነው። እሺ እዛ ጋር ሰው ጠይቆሽ ነበረ አረ ደወለልኝና፣ እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰይድ እንዲመጣ ነው እንጂ እና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም። ስሙ ምንም እንዳታስቢ፣ እንዳትጨናነቂ፣ አጎቷ ነኝ። ምንም የሚያሳስብ ነገር የለም። እኔ ጋር ናት አሉ። ይሁን፣ እሺ። ለማስታረቅ ብዙ የሆኑ ነገሮች አሉ። ከዛ እኮ ስለው ስልኩን ጥርቅ ማረገ። ከዛ ስልኩ፣ አይሰራውም። እንዳታስቢ ያለኝ እንዳላስብ አረገ። ወይ ልጅ ልጅ ወስዶ ማስታረቅ ነው የሚሻለው አንቺን አግንቷና አይ እኔ እኔ ሰይድ ከየመን መጥቶ እንዳይሆን ተጠራጠርኩ።

ልጅቷ ሰይድ እና ጀሚላ አኗር አንድ ላይ ናቸው። ምን አለፋችሁ በቃ እዚህ ካለ የራሷ ይወስልም። ሰይድ ላግኝሽ ብለኝ ያገኘዋል። እንዴት ነው የምታስበው አንተ? በዚህ ፍጥነትስ እንዴት ሊመጣ ይችላል? ሰይድ ንፋስ ነው እናንተ። ቁጭ ብሎ አበርኩ ብሎ ብሬ የለኝም ሲል እውነት አርጋችሁት ነው? ሰይድ በጣም ነው ብሬ ያለው እውነትም አደለም አንተ። ሰይድ እናታቀምና ነው እንዴ? ሰይድ ነው ሰይድ። አውቀው እሱ ነው። እኔ ሰይድ፣ ቆይ እኔ ለሰይድ ማለት ነው። አበድክም? አይ ስለተናደርኩኝ አይደለም እውነቴን እኮ ነው ሰይድ። አሁን ማለት ነው እኔ የራሱ ጉዳይ ይበድ ከፈለገ፣ እሱ አውቀው ነው ያበደው። እውነት ነው አይደለም? አይ አልክም፣ እንደማይ አልክም፣ እርግጠኛ ነኝ እኔ። ይኸውልሽ፣ አስረግጬ ልንገረሽ አሁን። እንደዚህ አይነት ፕላን አውጥተው ሰይድ አለበት ጀሚላን ሲወስዷት፣ በመጀመሪያ እኔ ስትነግሪኝ፣ እንደውም ደውለሽ ስትነግሪኝ ቀጥታ የጠረጠርኩት አዩ ነበር። አይ አዩ ይኸው ልክ። አሁን ግን ሪከርዱን ከሰማሁት በኋላ ምን ምን አሰብኩ መሰለሽ? አይ ትቅላቱ አርቆ አያስብም ነው። እሷ ሲጀመር የምታስበው ገንዘብና ገንዘብ ላይ ብቻ ትኩረት ማለት ነው። ይኸው ልክ። አንዋር እኔ ልጄ ከኔ ውጭ የትም ቦታ ማደር የለባትም። ለምን እኔ ውጭ ሲፈጠር አድራ አታውቅም ማለት ነው። እና ማስጠነቀቀ ነገር እዛ ሃት እኔ ቀን ሙሉ ስንፈልገው ነው ያዋልን ቀን ሙሉ ማለት ነው። ቤቱንም አላገኘ ነውም። ከኔ ውጭ ማደር የለባትም። እኔ ለሰይድ መልእክት ማስተላልፈው በዚህ አጋጣሚ ማለት ነው። ሰይድ አንተ ከዛ እስከምትመጣ ድረስ ጀሚላ እሱ ጋር መቀመጥ የለባትም እንኳን እሱ ጋር አንተ ጋር መቀመጥ የለባትም። ለምን አላቅ፣ ምናልባት ምሽቱ ጥሩ ሰው ትሁን መጥፎ፣ አሁን ክፉ ብትሆን ምሽቱ እኔ አላቅም የት እንደወሰዳት ራሱ፣ ቤት ይውሰዳት ምን ይውሰዳት ማለት ነው። ስለዚህ ልጄን አምጣት። እኔ ቤቱን ባገኘው እኔ በፖሊስ ራሱ አለቀም። ልጄን ጣል፣ ልጄን ሰረቀኝ ምናምን ቢዩ ብየ ነው ማለት ነው፣ ማስዘት ማለት ነው። ስለዚህ ይሄ ሁሉ ነገር ከመፈጠሩ በፊት አንተ ለእኛ አስበ ነው አቃለው። ግን ሰይድ አንተ ገና እስከምትመጣ፣ አንተም ኮን ካስቀምጥ፣ አንተ ጋው ሰደ ብለከን ፕላን አውጥተለት እንዲወስድ ያስደረግከው ደውልና ልጅቷ መልስላት በለው። እኔኛው ማለት ነው። ሰይድ ንገረው፣ ልጄን ይዞልኝ ይምጣ። እኔ በልጄ ቀልድ አላውቅም። አይደለም እኔ ራሱ ይህን ነው የምለው። ማለት በቃ አንተ አሁን እያደረግክ ያለው እቺ ሕፃን ልጅ እንደ እናት ማንም የሚሆንላት የለም፣ የለመደችው ነገር የለም፣ ከእሷ ውጭ ምንም የምታውቀው ነገር የለም፣ የምታውቀው ነገር የለም። ምናልባት አንተ ያደረግከው ነገር ሀሳብህ በጥሩ ሊሆን ይችላል፣ ግን ሕፃኗን እንድትጎዳ ደግሞ አንፈልግም። እኔ እሷ የምትፈልገውን ነገር በሙሉ እንደማደርግ አትጠራጠር። ሁሌም ከሱመያ ጎን መሆኔን እወቅ። እሷ እንዳለችው በአስቸኳይ ህጻኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በአስቸኳይ ማለት ነው እንድታመጣ ነው እምፈልገው። በቃ ህጻኗን መልስ። ሌላ ነገር፣ ሌላ አታካሮ ግራንጃ ምናምን አንፈልግም። ሲጀመር ቤትም በፊት የነበርክበት ቤት ሄጅ ያጥቻለሁ ለቋል ነው ያሉኝ። ያልሄድኩበት ያልፈለግኩበት ቦታ የለም። እንደዚህ አይነት ነገር ደግሞ ሰምቼ ለምን ምንም ነገር የላየፌ ጥንቅር አይልም። ይሄ ደግሞ ማይሆን አስተሳሰብ ነው። ለዛ ሰይድም ደግሞ ንገረው። ምናልባት ከሱ ጋም ተነጋግራችሁ ተሻርካችሁ ከሆነ የማይሆን አካሄድ ነው። ማይሆን አካሄድ ነው። እጻኑ አልመለስ አንተ ምንድን ነው የምትለው? ስለዚህ አንቺም አይዞሻ አትጨናነቂ ምንም። አንደኛ ነገር እኔ ልረጋጋ የቻልኩት እንደዛ ስትይኝ እኮ ስሙን ስሙን ራሱ መጥራት እስኪያቅትሽ ድረስ እንደዛ ስታወሪ፣ በጣም ሌላ ሰው ነው ይመስለኝ፣ በጣም ነው የደነገጥኩት፣ እስካገኝሽ ድረስ አላወቁ። የገዛ ወንድሙ ከሆነ ደግሞ ያኔን የተረጋጋሁት መሆን ያለበት አግኝተ መጀመሪያ ራሱ የለ፣ እኔ መጀመሪያ ድንገኩ፣ እንጂ ከዛ በኋላ ታሰው ያው ዝሮ ዝሮ አጎቷ ነው አንዋር ስትይኝ የተረጋጋሁት እንጂ፣ ሌላ ሰው ቢሆን ማለት ነው እንጂ ምድርና ሰማይን በሰከንድ ውስጥ ገላበጠው ሰው እኮ የሚያውቅ ሰው ነው። ጠላት ከሩቅ እኮ ጠላት አይመጣም ከቅርብ ነው እኮ፣ ጠላት አይመጣም፣ የታወቀ ነው። ስለዚህ አሁን እኔ ያንን ስላሰብኩ ያው አጎት ነው አጎት ጋር ስላለ ቢሆንም እንደተናገርከው ያንን ፕላን እንዳደረግከው አሁን እኔ ገረመኝ፣ አንዋር ሳይም የሄደበት ርቀት ነው። አየከው፣ እሱን የማግኘት ስላልቻለ በወንድሙ በኩል አስላከ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ? እኮ አሁን እኔ ጀሚላን ብቻውን ወስዶ ሊያሳድጋት ነው፣ ላዩ ወስዶ ሊሰጣት ነው? ሲጀመር እኔ እኔ ከአንቺ ካንቺ አንደበት ራሱ ማለት ነው የሆነች ቃል እንዲያልልሽም በየሻለው ስናወራ የሆነሽ ቃል ነበረ የምጠብቀው። አንቺ እንደ እሷ ክፉ ሰው ብትሆኚ ማአት ነገር ተናግረሽ ብዙ ነገር መፍጠር ትችላለች። እኔ ያገኳ ቀን እራሱ ዘው ጸጥ ላደርጋት ትችላለሁ። ግን እኔ እንደነሱ አይደለሁም። እኔ ልቤ በክፋት አልተሞላም። እኔ ደግሞ እኔ በጣም እልህ ነበር የሰራሁት። ቪዲዮ ነበረ ያገናኘኝ ብዬ ፎክሬ ነበረ። እንደውም እሱ ላይ ብትጠሪኝ ጥሩ ነበረ ነበር። አልገላት አልገላት። ምንም አላደርግም፣ አልገልም ስለምን መግደል ነው ል በደንብን መክራት ነበር በጣም አስረግጭ ነግረህ ማለት ነው አኗር የእኔ እና የአንተ ወንድምነት እንዳይቋረጥ ከፈለግ በተጨባጭ በአስቸኳይ አለበለዚያ ግን ማለት ነው የማትወጣው ነገር ውስጥ ነው የምትገባው ምክንያቱም ያደረግከው ነገር በጣም የሚደብር ነገር ነው ይህን የሚደብረውን ነገር ደግሞ ማለት ነው ለማስተካከል ሞክር በማይሆን አካሄድ በማይደረግ እንዴ በህጻን ልጅ በፍጹም በማይደረግ ነገር ነው የመጣ። ይሄ ማለት ሪስክ አለው። ይሄንን ሪስክ አይ አገባኝ የምትል ከሆነ የማትወጣው ነገር ውስጥ እንደምትገባ አወቅ። እየነገርኩ ነው እኔ። እዚህ ጋር ሱመያን ሳገኛት ፈልጌ አጣው ብዬ እዚህ ጋር ቪዲዮ እየሰራው ቁጭ ያልኩ እንዳይመስል ብዙ ሰዎች፣ በትኛ ነው ያለሁት። ስለዚህ ይሄንን ነገር ይሄን ቪዲዮ እንዳየህ በአስቸኳይ አምጣት አምጣት። በቃ ሌላ ምንም አልልም። ለሰከንድ እንድትከፋ እንድታዘን አልፈልግም። ሱመያ አዎ፣ እኔ ግን አንቺን እምልሽ ማለት ነው መረጋጋት አለብሽ። በቃ እንድትረጋጊ ነው የምፈልገው። ተረጋጊ፣ አትጨናነቂ። ተገናኝ ተናል አይደል ባንገናኝ ነበር መጀመሪያ እንደዚህ ነገር ሲኖር ለእኔ ማሳወቅ ነበረብሽ አይ እኔ እኮ አንተን ለሁሉም ነገር ማስቸገር ሼም ነው ምን ችግር አለው ነው ሰለቸው ሻልኩሽ አይ አይደለም ለሁሉም ነገርና ለሁሉም ነገር እንገናኝ ለሁሉም ነገር ያው ዞሮ ዞሮ ደግሞ ምንም ቢሆን ምንም የሰይድ ወንድም ነካ አይደለም ችግር የለውም እኔም ደግሞ ሳስበው በሁለታችሁ መሀል መግባት አልፈልግም ሰው በእኔ ምክንያት እንዲጣላ አልፈልግም የእናንተም ነገር ደግሞ በቃ ያስጠላል። ወይ ተነጋግራችሁ እንትን አላላችሁ ሳይድ ምናምን በቃ ልክ እንዳዩ ጭንቅላቱ እንደ እንቁላል ማሰብ ጀምሯል። በጤናው ይመስልሻል? እኮ ጤነኛማ አይደለም፣ በጤናው አይደለም። ይህንን ነገር ደግሞ እንዴት ሊመጣ እንደቻለ ማሰብ አለብሽ። ተደጋጋሚ ስናገር ነበር፣ ያለ ምክንያት አይደለም። ጓደኛዋ ስታወራ የነበረው አላልሰማሽም? አላምንም። በምለው የማየው ነገር በገንዘብ ዙሪያ፣ ገንዘብ ነው የምፈልገው። እሱማ አላየም፣ ጎንደር ሄዶ የተጣፋ ያለው። ስለዚህ ይኸውልሽ ቀድመሽ ለሌላ ጊዜ መጠንቀቂ ያለብሽን ነገር ነው አስረግጬ የምነግርሽ። ምንም አይነት ነገር ከመፈጠሩ በፊት የሰማሽውን ነገር አንድም ነገር ለኔ ነገር አስበሽ በደንብ ኳልኩሌት አርገሽ ለነገሩ አንዳንድ ጊዜ ሳይታሰብ የሚያስቸኩሉ ነገሮች ይመጣሉ። ከሆነ በጣም በተረጋጋ መንፈስ እኔ እራሱ እኮ ከአዩ አልተሻሉ። እንዴት አስቡት ይሄንን ነገር እራሱ መርዝ ነገር እራሱ በደንብ ተረርቶታል። አኗዋር እኮ አሁን ሁሉም ናቸው እኮ እኔ እኮ እኔ ሁሉም እኮ ተመለሽ እያሉኝ እኮ ነው። ሁላችሁም እኮ ናቸው። አሁን ሰይድ ቤተሰብ እኮ ከአዩ ጋ የሆነ እኮ የለም። ከአንተ ጀምሮ ከእህቶቹ ጀምሮ አዩን አይኗን ማየት አይፈልጉም ሲስተሁአእንህቶችአይኗ ማየት እንኳን አይፈልጉ። ሁሉም አንተነ አንተ ነው የሚያግዙት ሰይድ ራሱ በቃ አንተን ነው እንትን የሚሉት የሆነ ነገር ምክንያት እኮ ስለዚህ፣ በቃ ማለት አዩን የሚፈልጋት የለም። ግን እኔ እዛ ውስጥ ይህን ነገር አልተጠቀምኩበትም እኔ ጠይቅ እኔ አሁን የቤተሰብ ፍቅር እነሱ ስለሚወዱኝ ምናምን ብዬ ይህን ነገር ነው ያልተጠቀምኩበትም ላዩ መጥፎ ነገር አላረግኩበትም እሷ ግን ገና ለገና በቃ ገና ለምን እሷን ተከተላት እች አሮጊት እች ሰራተኛ እቺ ምናምን ንቼ ልጅ የማይሉኝ የለም አሁን አንቺ ላይ አሁን ራሷ ላይ ያት እንዴት እንደደነገጠ አዎ መሰናክሎች የሚመጡ ነገሮች አሉ መሰናክሎች የሚባሉት ደግሞ ልክ እንደዚህ አይነት ነገር መማሪያ ነው የሚሆነው ገባሽ አይደለ መሰናክል ሲመጣ ደግሞ መሸነፍ የለም አንቺ ላይቭዥን አስቀጥይ ጥንካሬሽን ንግዝናሽን እንዲያሽ ቀጥ። አሁን እረፍት ታደርጊያለሽ። ምንም አትጨናነቂ፣ ምንም አታስቢ። እኛ ፍለጋችንን እንቀጥላለን። ይሄን ቪዲዮ አይቶታል ካላመጣ ደግሞ እኔ ምን እንደማደርግ አሳይሻለሁ ብሎ ሳያድር ማለት ነው ሰይድም ብትሆን ይሄን ቪዲዮ ካየ ብሎ ሳያድር ነገረው ላኗር ልጅቷ ውጭ እንድታድር ራሱ እድል እንዳይኖር ይህንን ነገር ደግሞ ማለት ነው ባስቸኳይ፣ ባስቸኳይ አንተ ራሱ እጅግ በጣም የማይሆን ነገር እንደሚፈጠር አስብ አብራክህ ነች። አሁን ጠፋች እያለ ነው ያለ ነው፣ ስለ አብራክ ልጅህ ነች። ስለ ልጅህ ተጨንቀ፣ ደግሞ በአስቸኳይ የተሳሳተ ነገር ውስጥ ነው ያላችሁ፣ የባሰ ጭራሽ እያራክን ያለው ነገሮችን ሁሉ ማለት ነው በአስቸኳይ መልስ ስጠን እና ነዋ

በፍጹም ውጭ ማደር የለባትም። ምር ህፃኗ ውጭ ማደር የለባትም። በቃ እሱም እያለ ያለው አኗር ይሄንን ሰይድም ይሄንን ቪዲዮ እንዳያችሁ በአስቸኳይ ጀሚላ መልሱለት።